ትላንትና የሻምፒየንስ ሊግ ተጠባቂ ጨዋታዎች ፍጻሜያቸውን አግኝተዋል። መልካችና ደጋፊን ቁጭ ብድግ ሲያስደርግ የነበረው የእንግሊዙ ፕሪሚየር ሊግ የመርሲሳይዱ ሊቨርፑል እና የፈረንሳይ ሊጉ ፓሪስ ጀርመን ያደረጉት ጨዋታ እጅግ በጣም ደስ የሚል ነበር። የፈረንሳይ ሊጉ ፓሪሱን ጀርመን በሜዳቸውና በደጋፊያቸው በባለፈው ጨዋታ ኳስን እንደፈለገ ሲጫወቱ ነበር። ነገር ግን በትላንትናው ጨዋታ አንፊልድ ላይ መጠው ያንን ለመድገም ተቸግረው ነበር። የሁለቱም ክለቦች የትናንትናው ጨዋታ እጅግ ጥንቃቄ የተሞላው ነበር። የሁለቱም የበሮረኞች በስለት ደግሞ እጅግ ደስ የሚል ነበር። የትናንትናው የሊቨርፑልና የፓሪስ ሴን ጀርመን ጨዋታ በ25 የመጀመሪያው የአውሮፓ ሻምፒዮንስ ምርጥ ጨዋታ ተብሎ ተመዝግቦ አልፏል። ሁለቱም የአውሮፓ ምርጥ ክለቦች ናቸው። በእግር ኳስ ዓለም ላይ ግን አንዱ መለየት ግድ ይልበታል። እንዳለመታደር የመርሴዳይ ሊቨርፑል ከሻምፒዮንስ ሊግ ውጭ ሆኗል። የሚችሉትን ሁሉ አድርገዋል። 120 ደቂቃ ነፍሳቸው ከስጋቸው ስኪዜት ላይ ድረስ ተጫውተዋል። በሁለቱም ክለቦች ደም ሰጥተዋል። በመጨረሻም በእግር ኳስ ህግ መሰረት በፔናልቲ ተለያይተው ፓሪስ ሴንት ጀርመን በፔናልቲ አራት ለ አንድ በማሸነፍ ወደ ቀጣይ ዙር አልፏል። ፔናልቲ ፔናልቲ ነው፣ የማይተነተን ምንም ማድረግ አይቻልም። የትናንትናውን ጨዋታ ለማስታወስ ወደ ኋላ ተመልሰን የአለም የሀገሮች ጨዋታ ፈረንሳይ ከአርጀንቲና ያደርጉትን ጨዋታ ማስታወስ ግድ ይብናል። ማንም ሁን ማን ከየትና የትላንትናውን የሊቨርፑልን ጨዋታ አይተው አይችልም። በሜዳው ተሸንፎ ወደ የሚሉ አንዳንድ የተቃራኒ ክለብ ደጋፊዎችና ጋዜጠኞች እንዲሁም አክቲቪስትነን የሚሉ ሰዎች ካሉ እግር ኳስ ከመመልከታቸው በፊት ፕሌይስቴሽን መልመድ መጫወት ግድ ይልባቸዋል። አርነ ስሎት የአውሮፓ መርጦ አሰልጣኝ ነው። ሊቨርፑል እዚህ ይደርሳል ያለ ማንም የለም። የአውሮፓ ትላልቅ ሊጎችን በኩርኩምና ተባያቸውን ያረዳገፈላቸው? ምርጡ የእንግሊዝ ፕሪሚየር ሊግ ያለ መጠራጠር ሻምፒዮን የሆነው ምርጡ አሰልጣኝ አርኔ ስሎት ብቻ ነው። በትላንትናው ጨዋታ መቼም ወደፊትም ተሰሶ የማያውቀውን ስህተት ተሰሳተ። ዳሩ ኑኔዝ ፔናልቲ መምታት አልነበረበትም። በደጋፊዎች ጥርጣሬ ያለበት ዳሩ ኑኔዝ እንደሚሰውም እርግጠኛ ነበሩ። የትላንትናው ግን ያለ ልክ በልተህ ምግብህን እንደምትተፋ ሁሉ ዳሩ ኑኔዝ በደጋፊዎች ልብ ወጣ። ዳሩ ኑኔዝ እጅግ ያሳዝን ነበር። በዚህ አጋጣሚ የሊቨርፑል ደጋፊዎች አንድ ነገር ለበራችሁ ሊቨርፑልን መርጣችሁ ስለ ደገፋችሁ ድልኞች ናችሁ። ሊቨርፑል የዓለማችን ምርጡ ክለብ ነው። ሊቨርፑልን በሻምፒዮንስ ሊግ አለማየት ደግሞ ሽሮን ያለ ዘይት መብላት ነው። የማንም ደጋፊውን ሊቨርፑል ማድረቅና ማክበር ካልቻልህ ይህ ንፉግነት ነው።